ምቅናይ ምቅናይ የሚለው ዶክተር ኪሮስ አለማየሁ ዘፈን በጣም ነው የማዳምጠው። ልቤን በሐሴት ይሞለዋል። መሰንበት ደጉ እንደማለት ነው። መቼስ መሰንበት የማይፈልግ ማን ይኖራል? ትናንት ትግራይን ከአእምሮና ከታሪክ ካላጠፋንሽ ብለው ቀለበት ሲያስሩ የነበሩ ዛሬ ሰማንያቸው እየቀደዱ ይገኛሉ። ከዚህም አልፈው የክተት አዋጅ እያወጁ ያሉ ይመስላል። በየፊናቸው ይደግፉናል የሚሏቸውን የውጭም የአገር ውስጥም ተጨማሪ ኃይል ወደ ማግበስበስ እየገቡ ነው። ኢትዮጵያ ለዘመናት በጓሮ ስታማው የነበረ ነገር ወደ አደባባይ ካወጣችሁ ሰንበት በት ብላለች። የአሁኑ የሚለየው ድጋሜ ጉዳዩ በሰይፍ ካልጨረስኩት ማለቷ ነው። ጉዳይዋን ወደ ይገባኛል ፍርድ ቤት ለመውሰድ አልፈለገችም። በህግ አይሳካልኝም ያለች ያለ ይመስላል። እንደዛ ባይሆን ጦርነት ሀገር አጥፊ፣ ህይወት ቀጣፊ እንደሆነ ለኢትዮጵያና ለኢትዮጵያውያን የሚጠፋቸው አይደለም። ኤርትራም በበኩሏ አይቀሬው ጦርነት የገባት ከፕሪቶሪያ ማግስት ጀምሮ ነው። የሰው ልጆች ያደርጉታል ተብሎ የማይታሰብ በቃላት የማይገለጽ ዘር ፍጅት ዋጋ እንደሚያስከፍላቸው በጣም ግልጽ ነው። በኤርትራ ይህንን ያደረገችው በኢትዮጵያ ተጋብዛ ቢሆንም ከኤርትራ አጣፋንታ በጭራሽ የማያስፈልግ ተግባር እንደፈጸመች በአብይ አህመድ ቁማር እንደተበላች የገባ ያለ ትግራይ እርዳታ ህልውናው ምን እንደሆነ ተጨማሪ ምስክርነት የሚያስፈልጋት አይመስለኝም። ምክንያቱም ሻእብያ በህይወት ስላሉ ሳህል ተራራ ቀብራቸው ሊፈጸም ሲል ማን እንደደረሰላቸው አሁንም የሚያውቁት ጉዳይ ነው። አሁን ጊዜው የተቀየረ ይመስላል። የሻእብያ ጉልበት አወል ስኢድ እንደሚለው እንደሚደሰኩረው ሳይሆን ፍላጥ ዝነቅል ጉጉይ ግምት ግና አይሰአንን ሞ ሰውራ ዘዕወተ ዶክትሪን አርሓ ውድበይ ከንብበሎም

ዝርዝሩን ርአ ወዳሓ መሬት ላይ ያለው እውነታ ሌላ ነው። ኤርትራ ለ30 ዓመት ሙሉ ዜጎቿ ስተበርር፣ ከጎረቤቷ ስትጣላ፣ ከዓለም አቀፍ ዲፕሎማሲ ስትራራቅ የነበረች ሀገር ነው የሆነችው በዚህ ሀቅ ላይ ይዛ ነው እንግዲህ ይህንን ድግስ እየተቀበለች ያለች። ይህንን የኤርትራ የጓሮ ሚስጥር በደንብ የፈተሸው አብይ አህመድ ዓሊና ላሳካው እፈልጋለሁኝ ያሉት ፕሮጀክት እየጀመሩ ያሉት ይሳካላቸዋል ወይ የሚለው ጥያቄ የጊዜ ጉዳይ ይሆናል ማለትም በት ደጉ የሚባለው ለዚህ አይነቱ ነው። አብይ አህመድ ዓሊ ከጀርባቸው ሁሉም ነገር የማርያም መንገድ አድርገው አይደለም፣ በየፊናው የቆሰቆሱት እሳት ከጀርባቸው አያቃጥላቸውም የሚል ሞኝ ያለ አይመስለኝም። በዚህ ላይ ትልቁ ወሳኝ ኃይል ተደርጎ የሚወሰደው የትግራይ ኃይል ነው። በሁለቱም ኃይሎች ሲጨፈጨፍ የነበረው የትግራይ ሰራዊት በ11ኛው ሰዓት አፈሙዝን ወዴት ያዝረዋል የሚል የብዙዎች ጉጉት ሆኗል። አብይ አህመድ ዓሊ ያላቸውን ሁሉ አድርገዋል። በሚታየውም ይሁን በማይታየው የህወሀትን ግንብ በማፍረስ ወደ እጃቸው ለማስገባት ሞክረዋል። አልተሳካላቸውም ባይባልም ቀላል የማይባል ኃይል ከህወሀት መንደር ወደ ብልጽግና ጎራ እየተቀላቀለ እንደሆነ እያየን ነው። ለዚህም ለውጥ በሚል የዳቦ ስም በመጠቀም ከህወሀት ጋር ቂም የነበራቸው የድሮ ከፍተኛ የህወሀት አመራሮች በመደለል፣ እንዲሁም ሀብት ያከማቸው የድሮ ከፍተኛ ጦር አዛዦች ሀብታቸው እንዳይወረስ በማስፈራራት ያለ መውጋት፣ እንዲሁም እግረ መንገድ ህወሀት ለማፍረስ በሚደረገው ዝግጅት አስተዋጽኦአቸው እንዲያደርጉ የትግራይ ህዝብን እንዲያሳምኑ ለመሆኑ ከፍተኛ አስተባባሪነት የተደረገ ነው። ይሳካል አይሰክ በጊዜ ሂደት የሚታይ ይሆናል ማለት ነው። አሁን ጉዳዩ የአደባባይ ሚስጥር ሆኗል። በትግራይ ህዝብ የነበረው ብዥታም እየበራለት ያለ ይመስላል። የትግራይ ህዝብ በኢትዮጵያ መንግስት የተጨፈጨፈው ከፈቃድ የውጭ ምርጫ አድርገህ ደብረ ጽዮን ገብረ ሚካኤል መርጠሃል በሚል እንዳልሆነ እንኳን ለትግራይ ህዝብ ለትግራይ እንስሳቶችም ሳይገባቸው አልቀረም። ድሮም ቢሆን ህወሀት እንደ አውስትራሊያ ጣውላ በተደጋጋሚ የሚሰነጠቀው በምን ጉዳይ እንደሆነ ለማንም ግልጽ ነበር። ጉዳዩ ከትግራይ ህዝብ ህዝብ ተደብቆ በሸልፍ ተጥሎ የነበረ የኤርትራ ጉዳይ የትግራይ እንደሆነ እየታወቀ ሰላምም ጦርነትም የሌለው አድርገህ ጉዳዩ በጊዜ ሂደት ይፈታል ተብሎ የተቀመጠው የተሳሳተ ስሌት ውጤቱ በትግራይ ህዝብ ላይ የወረደ የዘር ጽንተት እና የትግራይ የማጥፋት ፕሮጀክት ብቻ ነው። ከዚህ ቀጥሎ የሚመጣው ህውሓት በዚህ ጉዳይ ላይ ምን አይነት ምን አይነት አቋም ይወስዳል የሚለው ይሆናል። ህውሓትን ለማጥፋት ከሻዕብያ ጋር አብሮ በገዛ ዜጎው ግፍና መከራ ያወረደው የብልጽግና መንግስት በምን ሞራሉ ህውሓት ከሻዕብያ ትሰራለህ ብሎ እንደ ባይታወቅም የኤርትራ መንግስት የዋለለት ውለታ ምርቃናው አሁንም ገና እንዳላለቀ ግን አልካደ እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር የኛ ችግር የኤርትራ ችግር ነው። ኤርትራ በኢትዮጵያ ጉዳይ ላይ አሁን ባለው አሁን ባለው መራፍ ውስጥ ገብታለች ወይ? እስካሁን ድረስ የተጨበጠን ገብታለች የሚለውን ነገር የሚያረጋግጥ የትኛውም አካል የለም። ቴፔልፎች በአደባባይ ይናገራሉ። ከዚህ ቀደም ሮይተርስ ላይ ይመስለኛል አንድ ዘገባ የኤሪትሪያ መንግስትና ህዝብ ላደረገልን ያደረገልን ውለታ ገና አጣጥሚ ያልጨረሱ እኔ ዛሬ የወያኔ ታንክ አዲስ አበባ ሮር ሊያደርግ ነበር የሚል ግምት አለኝ። አንዳንድ ወታደራት ረድተው እና ገና ያንን ኤንጆ እያደረኩ ነው፣ ገና ሄዳለሁ ብዬ ነበር። ኤርትራም ተሳትፏል ብለዋል። ኤርትራም ተሳትፏል ብለዋል። ኤርትራ እኛን ለማገዝ ብሎ የሚያሳትፈው ምንም አይደለም። አገሩን የሚወጋ ዜጋ ባንዳ ነው። ነገሮችን ጀርባ ለመጨረስ የሚወደው ህውሓት ይህ ጉዳይ ከህዝብ ይመክርበታል ተብሎ ቢጠበቅም እስካሁን ከማናቸውም ንክኪ እንደሌለው ብዙ ጊዜ ለመናገር መክረዋል። ትናንትና ከዘሮ ፈትለወር ገብረ እግዚአብሔር የኢትዮጵያ የኤርትራ ጦርነት ለትግራይ ህዝብ አይመለከተውም፣ የራሳቸው ጉዳይ ሲሉ ተሰምተዋል። እንደዚህ ብሎ ቢገልጹም አብይ አህመድ አሊ የትግራይ ግዛት እስካልመለሰ ድረስ ለአብይ ያግዛሉ ማለት ግን ሞኝነት ነው የሚሉ ብዙዎች ናቸው። ከዚህ በተጨማሪ አብይ አህመድ አሊ በለስ ቀንቶች ያን ካሸነፈ ወደ ትግራይ ያልጨረሰውን ነገር ለመጨረስ ይመለሳል፣ መምጣቱ አይቀርም የሚሉ ግን ቁጥራቸው ብዙ ነው። ኢትዮ ሆራይዘን ሚዲያ ጋር ቆይታ የነበራቸው አንጋፋዊ ፖለቲከኛ ወይ